ሴት ልጅ በግልጽ የማትነግርህ ግን ደግሞ እንድታደርግ የምትፈልገው አንድ በጣም ወሳኝ ነገር አለ። አሁን ባትነግርህም ባትጠይቅህም ካንተ ይህንን ትጠብቃለች። በጣም የሚያሳዝነው ጠብቃ ጠብቃ ይህንን ነገር ሳታደርግ ስትቀር እየወደደችህ ልትለይህም ትችላለች። በደንብ አድርገህ አዳምጠኝ። ዛሬ ከእኔ ከእህትህ ጋር እስከ መጨረሻው ድረስ ከቆየህ ሴት ልጅ በግልጽ የማትነግርህ ግን ደግሞ እንድታደርግ የምትፈልገው አንድ በጣም ወሳኝ ነገር ምን እንደሆነ እነግርሃለሁ። ካንተ የሚጠበቀው ይህን ቪዲዮ ላይክ አድርጎ መጀመር ብቻ ነው። አብራችሁን ቆዩ። ሰላም ውዴ፣ ናፊዳር ቲዩብ ቤተሰቦቼ፣ እንደምናላችሁልኝ እኔ በጣም ደህና ነኝ። ለምትሰጡኝ ሀሳብ አስተያየት በጣም አመሰግናለሁ። ሁላችሁንም ወዳችኋለሁ። አዲስ የሆናችሁ ትታዩኛላችሁ፣ እንኳን ደህና መጣችሁ። እኔ ናፊዳር ነኝ። ስለ ፍቅር የምናወራበት የምንመካከርበት ቤት ነው። ሰብስክራይብ በማድረግ የደወል ምልክቷን በመጫን ተቀላቀሉ፣ ቆንጆ ቆንጆ ቪዲዮዎች ይደርሷችኋል። ዛሬም እንደሰማችሁት ነው፣ ሴት ልጅ በግልጽ አውጥታ የማትነግር፣ ለመናገር የሚከብዳት፣ ለመናገር የምትፈራው ግን ደግሞ ከአንተ የምትጠብቀው ወይም ደግሞ የምትፈልገው አንድ በጣም ወሳኝ ነገር አለ ያንን ባለማድረግ ያንን ካንተ ባለማግኘቷ ምክንያት ካንተ ባለመምጣቱ ምክንያት ልትርቅ ልትሸሽል ትችላለች። በጣም ወሳኝ ነገር ነው። ዛሬ የምናወራው ሴት ልጅ ከአንተ የምትፈልገው አንድና አንድ ነገር ምንድን ነው ካልከኝ፣ ወንድ እንድትሆን ነው። እንደና ፊ ምን ማለትሽ ነው እያልክ እንደሆነ አስባለሁ። ወንድ ማለት ጺም ያለው ጡንቻ ያለው ማለት አይደለም። ፊዚካሊ ወንድ መሆን ብቻ ወንድ አያስብልህም። የእውነቴን ነው ይህንን ስናገር፣ ቆጣ ቆጣ ልል እችላለሁ። ተረዱኝ። ለምን እንደሆነ ሴት ልጅ ከአንተ የምትፈልገው የምትጠብቀው ነገር ወንድ እንድትሆን ነው። ወንድ ማለት ምን አይነት ወንድ? ትክክለኛ ወንድ እንድትሆን ትጠብቃለች። ትክክለኛ ወንድ ደግሞ እነዚህን ቀጥሎ የምነግራችሁን ነገር ያሟላ ወንድ ነው። እስኪ እስከመጨረሻው ድረስ ተከታተለኝና ራስን ቼክ አድርግ። የምትማርበት የምትጠቀምበት በጣም ወሳኝ ቪዲዮ ነው። መጀመሪያ ሁላችሁም ላይክ አድርጉት እሺ መጀመር እንችላለን። በመጀመሪያ ደረጃ ትክክለኛ ወንድ የሚያስብልህ ነገር ፈጣሪህን መፍራት ነው። አዎ ይሄ ምንም ጥያቄና መልስ አያስፈልገውም። ብዙዎቻችን ፈጣሪን የሚፈራ ፈጣሪን የሚፈራ እያልን በምናገርበት ጊዜ ላይ ሰዎችም አንደርስታንድ የሚያረጉበት መንገድ ትንሽ የሚለያይ ሆኖ አግኝቼዋለሁ እና ትንሽ ግልጽ ለማድረግ ልሞክር። ፈጣሪውን የሚፈራ ሰው ማለት በቃል ፈጣሪን እፈራለሁ እንደዚህ ምናምን እያለ የሚያወራ በቃ ይሄ ቃላቶች ከአፉ የማይጠፉ ሰው ማለት አይደለም በተግባር የሚኖር ማለት ነው። ከሰዎች ጋር እየተጣላ ከሰዎች ጋር እየተጋጨ ሰዎችን እየበደለ ሰዎችን እያስቀየመ ፈጣሪን እፈራለሁ፣ ፈጣሪን አከብራለሁ ማለት ትርጉም የለው። የትኛውን ፈጣሪ ነው የምታከብረው? በአጠገብ ያለውን ሰው ካላከበርክ፣ ካልወደድክ፣ ካስቀየምክና ካስከፋ ምንም ትርጉም የለው። ስለዚህ በተግባር ፈጣሪውን የሚፈራ ሰው መሆን ትክክለኛ ወንድነትን ይጠይቃል። ሃይማኖተኛም ደግሞ የሆነ ሰው አለ። ሃይማኖተኛ መሆንና በተግባር ፈጣሪን መፍራት በጣም ይለያያል። ስለ ቃሉ ሊነግራችሁ ይችላል፣ በቃ የሚደረገውን ሊያደርግ ይችላል። ግን ደግሞ በህይወቱ በራሱ ህይወት፣ መተግበር የሚከብደው በጣም ብዙ ሰው አለ። ስለዚህ ያንንም ለይቶ ማየት ያስፈልጋል። እንደው በህይወት የምትተገብር ቀና ቀና ነገሮችን የምታደርግ ሰው ሁን። ያ ነው ፈጣሪን መፍራት። ዝም ብሎ ለማለት በቃል እንደዚህ ይላል እንደዚህ ይላል ሳይሆን በህይወትህ እንደው በህይወት ምን አይነት ሰው ነህ መልካም ሰው ነህ ወይ? የሚለውን እሱን በደንብ አድርገህ ራስን መርምር። ትክክለኛ ወንድ ማለት ፈጣሪውን መፍራቱን በህይወቱ ተግብሮ የሚያሳይ ወንድ ነው። ሁለተኛ፣ ኃላፊነትን መውሰድ። ሌላኛው ትክክለኛ ወንድ የሚያስብል ነገር ኃላፊነትን መውሰድ ነው። ኃላፊነቶች እንግዲህ እንዳለህበት ቦታ ይለያያሉ። ቤተሰብ ጋር ያለብህ ኃላፊነት ሊኖር ይችላል። ስራ ቦታ ላይ ያለብህ ኃላፊነት ሊኖር ይችላል። ብቻ ባለህበት ሰርክል ያለብህ ኃላፊነት ሊኖር ይችላል። ግን ዋነኛው ኃላፊነት የሚጀምረው ከራስ ነው። የራስህን ኃላፊነት የምትወጣ ሰው ነህ ወይ? ማድረግ ያለብህን ነገር የምታደርግ ሰው ነህ ወይ? ከዛ ነው የሚጀምረው። ያንን ማድረግ ሳትችል ለሌላ ሰው ወይም ደግሞ ሪሌሽንሽፕ ውስጥ ገብታ ሀላፊነት ልትወስድ አትችልም። ስለዚህ ባለህበት ሁኔታ ሀላፊነት የሚሰማ ሀላፊነት የምትወስድ ለራስ ጉዳይ ራስን ተጠያቂ የምታደርግ ሰው ነው ወይ? ሀላፊነት የማይሰማው ሰው ሁሉ ጊዜ ሌሎችን ይወቅሳል። ሁሉ ጊዜ ሌሎችን እንደዚህ ማድረግ ነበረባቸው፣ እንደዚህ ቢያደርጉ እኮ እንደዚህ አይሆንም ነበር እያለ ሁሉን ነገር ወደ ሌሎች ያላክካል። አንተ ግን ሀላፊነት የምትወስድ ከሆነ ስህተት ሰርተህ ከሆነ አዎ ይሄን ማድረግ አልነበረብኝም ብለህ እራስህ ሀላፊነት ትወስዳለህ። ለመማር ለመሻሻል ትሞክራለህ ትጥራል ለ ይሄ በጣም ትልቅ ኳሊቲ ነው። ይህንን ማድረግ ከቻልክ እንግዲህ አንተ ትክክለኛ ወንድ ነህ ማለት ነው። በጣም ትልቅ ኳሊቲ ነው። ሶስተኛ አላማ ያለው ነው አሁን ትክክለኛ ወንድ አላማ ያለው ነው። ይህንን እንግዲህ በጣም በብዙ ቪዲዮዎቼ ላይ ብዙ ስላልኳችሁ መደጋገም ነው የሚሆንብኝ፣ ግን ቢሆንም አላማ ግድ እና ግድ ነገር ስለሆነ እለዋለሁ አላማ የሌለው ሰው ማለት የት እንደሚሄድ የማያውቅ ሰው ማለት ነው የት እንደሚሄድ የማያውቅ ሰው ቤተሰብን ሊድ ሊያደርግ ቤተሰብን ሊመራ ትዳርን ሊመራ አይችልም ምንም ጥያቄና መልስ የለውም በቃ የት እንደምትሄድ ሳታውቅ ከዛ ደግሞ ሌላም ልታስከትል ማለት ነው ነይ ብለህ ጠርተህ ከአንተ ጋር አብረህ ከዛ ደግሞ ልጆች ይመጣሉ የት ነው የምትሄደው ይሄንን ሳታውቅ አይሆንም። አላማ ያለው ሰው ትክክለኛ ወንድ ነው። የት መሄድ እንደሚፈልግ፣ የት መድረስ እንደሚፈልግ፣ ምን ማሳካት እንደሚፈልግ ያወቀ ሰው ከዛም የሚያመጣቸውን ቤተሰቦቹን የምታመጣትንም ሴት አላማህን ነግረህ አላማህን አስረድተህ ያንን እንድትደግፍ አድርገህ እያደገ እያደገ እኮ ነው የሚሄደው። ያንተ አላማ ከእሷ ጋር ሲሆን የጋራ ዓላማ ነው ይሆናል። ከዛ ደግሞ ከልጆች ጋር ይሆን፣ እያደገ እያደገ እኮ ነው የሚሄደው። በጣም ትልቅ ነገር ነው የሚሆነው። ያን ያህል ተጽዕኖ የሚያሳድር ነገር ነው። እሱን ሳትይዝ ትክክለኛ ወንድነት የለም። አላማ ይኖርህ ግድ እና ግድ ነው። አራተኛ ላይ ደርሰናል፣ ማቹርድ መሆን አሁን ትክክለኛ ወንድ ማቹርድ የሆነ ወንድ ነው። ማቹርድ የሆነ ወንድ እንግዲህ ኢሞሽናል አይደለም፣ ነገሮችን በቃ ስሜታዊ በመሆን ጥድፍ ጥድፍ በማለት የሚወስን አይደለም። እኛ ሴቶች ብዙ ጊዜ ኢሞሽናል ነን፣ በቃ ነገሮችን ስሜታዊ በመሆን ልንወስን እንችላለን። ስሜታዊነት ይቀናናል፣ በቃ አላ አይደለም፣ ይሄ ተፈጥሮ አለን። ስሜታዊ የመሆን ተፈጥሮ አለን። ወንድ ልጅ ደግሞ ይሄንን የእኛን ክፍተት የሚሞላ ነው። እኛ ስሜታዊ የሆነን የሆነ ነገር ይደረግ የሆነ ነገር ይሁን ሲል ወንድ ልጅ ደግሞ ቆይ እንደዚህ ቢሆንስ? በዚህ መልኩ ብታዩስ? እያለ የሚያረጋጋና ሌላኛውን ሳይድ እንድና የሚያደርገን ልክ እንደ መሪ ማለት ነው አሁን እኛ ያላየነውን ነገር እኛ ሴቶች ያላየነውን ያልተመለከትነውን ምክንያቱም ስሜታዊነት ስለሚያሸንፈን ስሜታዊ የሆነ ይሄ ነገር እንደዚህ መሆን አለበት ስንል አይ ከዚህ በኩል ግን አይተሸዋል እያለ ሊድ የሚያደርግ የሚመራ ሼፕ የሚያደርግ የሚያስተካክል ነው ወንድ ማለት ይሄ ትክክለኛ የወንድ ባህሪ ነው ስለዚህ ትክክለኛ የሆነ ወንድ ከስሜታዊነት ወጣ ብሎ ነገሮችን የሚያይ የተረጋጋ ወንድ ነው። ሌላኛው ደግሞ ማቾድ የሆነ ወንድ ራሱን ከሌሎች ሰዎች ጋር አይወዳደርም። እገሌ እንደዚህ ሆኖ ገሌ እንደዚህ ደርሱ ገሌ ምናምን አይደለም። ውድድሩ ከራሱና ከራሱ ጋር ነው። ሁላችንም ሰዎች ዩኒክ ነን። ሁላችንም ሰዎች ልዩ ነን። የተለየንን እኛ ጋር ያለ ነገር ሌላ ማንም ጋር የለም በዚች ምድር። ያን ያህል ዩኒክ ተደርገን ነው የተሰራ ነው የተፈጠር ነው እና ያንን አውቆ ተረድቶ ራሱን ከራሱ ጋር ብቻ የሚያወዳድር ከትላንትና ጋር የሚያወዳድር እና ከትላንቱ ለመሻል የሚሞክር የሚጥር ሰው ነው ማችዱ የሆነ ሰው እንጂ፣ ከሌላ ሰው ጋር መወዳደር እውነት አለመብሰል ነው። በምንምም ከማንገናኘው ሰው ጋር ውድድር ውስጥ ገብተን መሰበር ነው የሚሆነው መጨረሻችን። ስለዚህ ማችዱ የሆነ ሰው ራሱን ከማንም ጋር አያወዳድርም፣ ትክክለኛ ወንድ ነው። አምስተኛ መሪ መሆን የሚችል ወንድ ነው። ትክክለኛ ወንድ የምንለው አዎ መሪ መሆን የሚችል ነው እንደምናውቀው የወንድ ልጅ ሮል በሪሌሽንሽፕ በትዳር ላይ እንደ ሊደር ነው፣ አይደለም? የመሪነት ሮል አለው። መሪ መሆን የሚችል ሰው ደግሞ ፕላን ማድረግ የሚችል ስለ ነገ ዛሬ ላይ ሆኖ ነገ እንደዚህ ሊሆን ስለሚችል እንደዚህ ቢሆን እያለ ስለነገ ፕላን ማድረግ የሚችል አስቀድሞ የሚያይ ነገሮችን አስቀድሞ የሚያይ አሁን ብዙ ጊዜ እንደዚህ የሚባል ነገር አለ፣ ኧረ ስለ ነገ እግዚአብሔር ያውቃል ስለ ነገ አትጨነቁ ምናም የሚባል ነገር አለ። ያ ግን በጣም ትልቅ ስህተት ነው፣ የሰነፍ ሰው ነገር ነው። ነገን ማቀድ፣ ነገን ማሰብ፣ ነገ እንደዚህ ሊሆን ይችላል ብሎ መጠንቀቅ፣ መጨነቅ ሳይሆን መጠንቀቅ፣ ፕላን ማድረግ እነዚህ በጣም ወሳኝ ነገሮች ናቸው። ሊደር የሆነ መሪ የሆነ ትክክለኛ የሆነ ወንድ ጋር ያሉ ኳሊቲዎች ናቸው። የመጨረሻ ትክክለኛው እንደምንለው በመንፈስ ጠንካራ የሆነ ወንድ ነው። አሁን ብዙ ነገሮች ሊያልፉ ይችላሉ፣ ብዙ ነገሮች ሊመጡ ይችላሉ። እነዛን ነገሮች ወጥ አድርጎ የማለፍ ጥንካሬ ያስፈልጋል። እንግዲህ ወንድ ትክክለኛ ወንድ ስትሆን ይሄ የመንፈስ ጥንካሬ ይኖርሃል። ምክንያቱም ቅድም እንዳልኳችሁ ወንድ ልጅ ሊደር ነው ቤተሰቡን ይዞ ወደፊት የሚጓዝ ነውና ብዙ ነገሮች በሚያጋጥሙበት ጊዜ ፕሮቴክት የሚያደርግ ነው። ፕሮቴክት ማድረግ ማለት ፊዚካሊ ፕሮቴክት ማድረግ ብቻ አይደለም። መጠበቅ አለበት ብዙ ነገሮች ቢፈጠሩ ሜንታሊ እሱ እነዛ ነገሮች ተቋቁሞ እነዛ ነገሮች ዋጣርቆ እነዛ ነገሮች ስትሮንግ ሆኖ በማለፍ ቤተሰቡን ይዞ የሚጓዝ ማለት ነው። ምክንያቱም በህይወት ላይ በጣም ብዙ ነገሮች ያጋጥማሉ እና በእነዛ ነገሮች ልክ እንደኛ እንደ ሴቶች ኢሞሽናል ሆኖ ነገሮችን የሚያበላሽ ከሆነ አብሮ ገደል ነው ማለት ነው የሚገባው ሪሌሽን ሪሌሽንሽፑ ወይም ትዳሩ። ስለዚህ እነዚህን ትክክለኛ ወንድ የሚያደርጋቸውን ነገሮች ሴት ልጅ ካንተ ትጠብቃለች፣ ትፈልጋለች። ስለዚህ እነዚህ ነገሮች ጠብቃ ጠብቃ ካጣች እንግዲህ ትታ ትሄዳለች። እያወራን ያለ ነው ስለ ብልሃ ልባሟ አንተ ስለምትፈልጋት ሴት ነው። ይሄንን የምትወዳለች። እንደዚህ እኮ ምንም ሴቶች አይገባቸው ምናም የምትሉ ወንዶች አላችሁ። እውነት ትገርሙኛላችሁ። ትክክል አይደለም። አንተ የምትፈልጋት የትኛዋን ሴት ነው? መጀመሪያ እሱን ለይተህ፣ የምትፈልጋት ሴት ልባም ማቾድ የሆነች ቀና የምታሰብ ጥሩ የሆነ ሪሌሽንሽፕ ጥሩ የሆነ ትዳርን የምትፈልግ ከሆነ እቺ ሴት ደግሞ የምትፈልገው ይሄንን ወንድ ነው። ይህንን ወንድ መሆን አለብ። ምንም ጥያቄ የለውም። ይህንን ወንድ ባልሆንክ ጊዜ የምታገኛትም ሴት እማትፈልጋት አይነት ሴት ናት የምትፈልገውን ለማግኘት አንተ ደግሞ የሚፈለግብህን የሚጠበቅብህን ነገር ማድረግ ይኖርብሃል ማለት ነው። የዛሬው ቪዲዮ ይሄንን ይመስል ነበር። ትንሽ ጠንከር ጠጠር ያለ ሀሳብ ነው ዛሬ ያነሳ ነው። እስኪ ምን ትላላችሁ? ሀሳባችሁን ኮሜንት ላይ ጻፉልኝ እጠብቃለሁ። በቀጣይም እንደዚሁ በሌላ ቆንጆ ቪዲዮ እንገናኛለን። እዚህ ድረስ መታችሁ ቪዲዮን ተከታትላችሁ ናፊ በጣም እናመሰግናለን እያላችሁ ግን ደግሞ ላይክ አላደረጋችሁ በቃ፣ እሺ፣ አሁን አድርጉት። በቀጣይም እንደዚሁ በሌላ ቆንጆ ቪዲዮ እስከምንገናኝ ድረስ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ተቀላቀሉ። ሁላችሁንም ወዳችኋለሁ። አመሰግናለሁ። ቻው